በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ካለፈው ትምህርታችን ቀጥልና መጽሐፍ ቅዱስ ለምን ልዩ እንደሆነና መጽሐፍ ቅዱስ ለምን ቅዱስ እንደተባለ ተነጋግረናል። ዛሬ ደግሞ መጽሐፍ ቅዱስ ለምን ይጠቅማል ነው። ጠቅለን አድርገን ስናየው ልዩ መባሉ፣ ቅዱስ መባሉ ያውሉ የመጽሐፍ ቅዱስ ጠቀሜታ ነው ግን የመጽሐፍ ቅዱስ ጥቅም ዘርዝሮ መዝለቅ ማለት የአባይን በጨልፋ እንደሚባለው ይሆንብላል። ይሁን እንጂ ጠቅለል ባለ መልኩ የሚቀጥሉትን በመጥቀስ እስቲ ስለ መጽሐፍ ቅዱስ እንነጋገር። አንደኛው የሰው ልጅ እንዲመራበት ያደርጋል ማለት ነው። መጽሐፍ ቅዱስ ከሚሰጠው ጥቅም አንጻር የመጀመሪያው የሰው ልጅ ይመራበታል። መጽሐፍ ቅዱስ የሰው ልጆች ወደ ዘላለማዊ ድነት እንዲደርሱ መንገድ መሪ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት የሆንላችሁ ዘንድ ይህ ተጽፏል እንዲል ዮሐንስ ሀያ ሰላሳ አንድ ላይ ማለት ነው። እውነቱን ካሰት ብርሃኑን ከጨለማ ደጉን ከክፉ ለይቶ ያውቁበታል ማለት ነው። ምን መጽሐፍ ቅዱስ የንድናውቅ አንደኛው ጠቀሜታ ነው። ቅዱስ ዳዊት እግርህ ለ ሕግህ ለእግሬ መብራት፣ ለመንገዴም ብርሃን ነው ሲል የተናገረው ይህንን ያረጋግጥልናል። ማኅቶተ ቤተ ክርስቲያን ቅዱስ ጳውሎስም ስለ ቅዱሳን መጻሕፍት ለመንፈስ ቅዱስ ልጁ ለቅዱስ ጢሞቴዎስ በላከው መልእክቱ ላይ ነገር ግን ክፉዎች ሰዎችና አታላዮች እያሳቱና እየሳቱ በክፋት እየሳቡ ይሄዳሉ አንተ ግን የተማርክበትን እና የተረዳበትን ነገር ጸንተህ ኑር። ከማን እንደተማርከው ታውቃለና ከህጻነትም ጀምረ ክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ ሊሰጥህ የሚችለውን የቅዱሳን መጻሕፍትን አውቀሃል። የእግዚአብሔር ሰው ፍጹም ፍጹምና ለህግ በጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል፣ በማለት ዘርዝሮ አብራርቶታል። ሁለተኛ ጢሞቴዎስ ምዕራፍ ሶስት ተቁጥር አስራ ሶስት እስከ አስራ ሰባት ላይ ያለውን ቃል ስንመለከተው ሐዋርያው ቅዱስ ጳውሎስ እንግዲህ ለጢሞቴዎስ ለመንፈሳዊ ልጁ መጻፉ መጽሐፍ ቅዱስን ተምረሃል፣ በደንብ አውቃል። ስለዚህ መልካምን ነገር እንደ ተማርክበት የተማርክበትን መንገድ ስላወቅ ህግን እግዚአብሔር እንድታመልክ የሚል እንትን እንዳለው ግን ከዚህ እንረዳል። ሰዘ ከቅዱስ ጳውሎስ ትምህርት የምንረዳው መጽሐፍ ቅዱስ ለመዳን ለፍጹምነት ለበጎ ስራ፣ ለመዘጋጀት ለትምህርት፣ ለተግሣጽ፣ ልቦናን ለማቅናት ለምክር ጥቅሙ ነው። በዚህም በተጨማሪ ደግሞ መጽሐፍ ቅዱስ ዛሬ ለሚታየው ለደረስንበት፣ ወደፊትም ለሚመጣው ጥበብ ሁሉ ምንጭ ነው። በአለም ላለው ጥበብ ምንጩ መሆኑ ሌላው ለሰው ልጆች የሚያበረክተው ጥቅሙ ነው። ለምሳሌ የሚከተሉትን የስራ ዘርፎች ብንመለከት እንኳን እስቲ በምህንድስና መጽሐፍ ቅዱስ ለምንድስና ስራ ይጠቅማል። አንድ ሰው መጽሐፍ ቅዱስን ሲያነብ የምንድስና እውቀት ያገኝበታል። ታላቁ የእግዚአብሔር ሰው ኖህ በጥፋት ውሀ እርሱ ቤተሰቡና እንስሳቱ እንዲያደል ከእግዚአብሔር በተሰጠው እውቀት መርከብ ሰርቷል። ኖህ ይህ ጥበብ ያገኘው ከእግዚአብሔር ነው። ከጎፌር እንጨት መርከብን ለአንተ ስራ በመርከቢቱም ጎርጆችን አድርግ በውስጡም በውጭም በቅጥራቸው በቅጥራ ልቅልቃት እርሷም እንዲህ ታደርጋለች ታደርጋለት ታደርጋታለህ። የመርከቢቱም እርዝመት ሶስት መቶ ክንድ ወርዷ ሀምሳ ክንድ ከፍቷ ሰላሳ ክንድ ይሁን። በመርከቢቱም መስኮትን ታደርጋለህ። ከቁመቷም ክንድ ሙሉ ትታች ጨርሳት። የመርከቢቱን በር በጐኗ አድርግ። ታችኛውንም ሁለተኛውንም ሶስተኛው ንም ድርብ ታደርግላታለህ ብሎ እንዴት መርከብ መስራት እንደሚገባው ገልጾለታል። ዘፍጥረት ስድስት አስራ ስድስት ከአስራ አራት አስራ ስድስት ያለው ማለት ነው። ይህ መጽሐፍ በመጽሐፍ ቅዱስ የሚያነብ ሰው ስለ መርከብ ስራ ጥበብ ጠቃሚ እውቀት ያገኛል። ስለ ቤተ መቅደስ አሰራር ማወቅ የሚፈልግ ሰው በመጽሐፍ ቅዱስ አሰራሩን፣ ጥበቡንና በውስጡ ሊያካትታቸው የሚገቡትን ክፍሎች የሚገባ በሚገባ መረዳት ይችላል። ለምሳሌ ዘፍጥረት ሀያ አምስት ስምንትን በማንበብ ሀያ ስምንት ምዕራፍ ሀያ ስምንት ተቁጥር አርባ ሶስትን ሁለተኛ ዜና መዋዕል ምዕራፍ ሶስት ተቁጥር ሶስት አራት ዘፍጥረት ሰላሳ ስድስት ከአንድ እስከ አርባ አንደኛ ነገሥት ስድስት ምዕራፍ ስድስት ተቁጥር አንድ እስከ ሰላሳ ስምንት ያሉትን የመጽሐፍ ቅዱስ ምዕራፎች እና መጽሐፎች በማንበብ ቤተ መቅደስ እንዴት እንደሚሰራ ጠንቅቃ አድጎ ያስረዳና ማለት ነው። ስለዚህ መጽሐፍ ቅዱስ በማንበብ ለእነዚህ ሁሉ ዘርፈ ብዙ ጥቅሞች ይሰጡናል። ለሕክምና ዘርፍ ደግሞ እንመልከት። የሕክምና ጥበብ ለሰው ልጆች የሰጠ እግዚአብሔር ነው። እግዚአብሔር ለኖህ ከተለያዩ በሽታዎች የሚያድኑ መድኃኒቶች እንዴትና ከየት እንደሚለቀሙ በነገረው ጊዜ ጀምሮ የሰው ልጆች መድኃኒትን ይጠቀማል። ለምሳሌ በምድር እንጮቶችንም ያደን ዘንድ አጋንትን ከሚያመጡ ደዌ የሚድንበትን ሁሉ ከሚያስቱበትም ጋር ለኖህ ሰጠው እንዳለ ኩፋሌ 10 ሰባት ላይ በዚህ የምንረዳው መድኃኒት ከእጽዋት እንደሚሰራ ነው። ንጉሥ ህዝቅኤል ህዝቅያስ በጠና በታመመ ጊዜ ነቢዩ ኢሳያስ የበለስ በለስ ጥፍጥፍ አምጥተው በእባጮ ላይ የለበጡት እርሱም ይፈወሳል ብሎ ነበር። ኢሳያስ ስለ ስምንት አንድ ላይ ይህም በማድረጋቸው ንጉሡ እስቅኤል ተፈወሰ እንዳለ ማለት ነው። ስለዚህ ለህክምና ጥበብም ይጠቅማል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም በሉቃስ ወንጌል ምዕራፍ አስር ከ ቁጥር ሀያ ዘጠኝ እስከ 37 በምሳሌ መስሎ ስለ ሮሩ ሳምራዊ ሲያስተምር ስለ መድኃኒት የተናገረ ይገኙበታል። ሮሩ ሳምራዊ ወንበዴዎቹ ደብድበው አቁስለው ትተውት የሄዱበትን ሰው እንዳገኘው ቀርቦም ዘይትና የሆነ ጠጅ በቁስሎቹ ላይ ያፍሰሶ አሰራቸው ሉቃስ 1034 ላይ። ይህ ዘይትን የሆነ ጠጅ ለቁስል ሕክምና የሚጠቅሙ መድኃኒት መሆናቸውን ያስረዳል ማለት ነው። ስለዚህ እግዚአብሔር ራሱ በተናገርበት በዚህ በሉቃስ ወንጌል ላይም ከተለያዩ መጽሐፍ ቅዱሱን በማንበብ ብዙ ጥቅም እንዳለው ለመድኃኒትነት ለመንደስና ስራ ለቤተ መቅደስ ህንፃ ለእነዚህ ሁሉ ይጠቅማል። ስለዚህ አንድ ሰው መጽሐፍ ቅዱስን ሲያነብ መድኃኒት እንዴትና ከየት እንደሚቀመም እንዲሁም አጠቃቀሙን ጭምር ሊረዳ ይችላል። በአስተዳደር በመጽሐፍ ቅዱስ ውስጥ አስተዳደርን በተመለከተ ሰፊ ትምህርት ይገኛል። የሊቀ ነቢያት ሙሴ ታሪክ ፖር ዘ መጻሕፍት ማንበብ ህዝብን በትዕግስት በረራይና በፍቅር እንዴት መምራት እንደሚገባ ያሳውቃል። በተለይም ከራሱ ይልቅ ሕዝቡን እንዴት ያስቀድሞ እንደነበር እስራኤል ጣዖት በማምለክ እግዚአብሔርን ባዘኑበት ወቅትም እግዚአብሔር ለሙሴ እነዚህን ሰዎች አጠፋችኋለሁ አሉ ያን ጊዜ ሙሴ ሙሴ እነዚህን ሰዎች ይህንን ሀጢአታቸውን ይቅርበላቸው ያለዚያ ግን ከጻፍከው መጻፍ እባክ ደምስሰኝ በማለት እንዴት ራሱን ስለ ወገኖቹ አሳልፎ እንደሰጥ እናያለን ኦሪዝ ዘፍጥረት ስናሉ እንግዲህ እስራኤላውያንን ዘጸአትም ኦሪት ዘጸአት የወጡበት ነው ማለት ነው። በጣም በትንትኑ ይቀርባል። እስራኤላውያንን በኦሪ በሙሴ መሪነት ተዋጣቸው በኋላ በጣም ጣዖትን እያመለኩ እግዚአብሔርን ባስቀየሙበት ሰዓት እግዚአብሔር ሙሴ ምናሉ አንተ በሌላ ዝ በሌላ ሹማቸው እነሱን ላጥፋቸው ነው ብሎ ባለው ጊዜ እኔ ከሕይወት መጽሐፍ ላይ ደምሰኝ፣ እንጂ እነሱን ግን እንዳታእዚህ ወይን እንዳት አጠፋ ብሎ ሲማደድ ና ሲያስቀር ይታያል። ይህ ማለት ደግሞ አስተዳደር፣ አንድ አስተዳዳሪ ራሱን ብቻ ሳይሆን ህዝቡን መጠበቅ እንዳለበት የምንል ነው። ስለዚህ መጽሐፍ ቅዱስን የሚያነብ ሰው ቤተሰቡን፣ ማህበረሰቡን ሊማስተዳድር እንዳለበት ያውቃል ማለት ነው። ከዚህም በተጨማሪ የመስፍኑ እያሱን ታሪክ በመጻፍ እያሱ የንጉስ ዳዊትን ና የጠቢቡ ሰሎሞንን ታሪክ በአንደኛ ና በሁለተኛ ሳሙኤል ነገስት እና ዜና መዋዕል በማንበብ ያስተዳደሩት የነበረውን ህዝብ እንዴት በጥበብ ይመሩ እንደነበረ መገንዘብ ይቻላል። ለምሳሌ ጠቢቡ ሰለሞን በአንድ ቤት ይኖሩ የነበሩ ሁለት ሴቶች አንዷ የሌላኛዋን ልጅ ስለቀየረች ባት ለፍትህ ወደ እርሱ በቀረቡ ጊዜ እንዴት በጥበብ እንደፈረደ በማንበብ ዳኞች እንዴት ሊፈርዱ እንደሚገባ ማወቅ ይቻላል። ለአንደኛ ነገስት ሶስት ምዕራፍ ሶስት ቁጥር አስራ ሰባት የብሉድ ዳኛ ፍርድ በሚል በተለያዩ መጽሐፍቶችም እንደ መማሪያነት እየወጣ ሰለሞን ይህን ሁሉ ነገር አድርጓል ማለት ነው። በግብርና ዘርፍ ስንሄድ ደግሞ በህይወት ዘመን ሁሉ በድካም ከርሷ ትበላለህ፣ ስለዚህ እግዚአብሔር ከኤደን ገነት አስወጠው የተገኘበትን መሬት ያርስ ዘንድ በማለት እግዚአብሔር ለአዳም የሰጠውን ትዕዛዝ ያነበበ ሁሉ እርሻ መቼ እንዴትና በማን እንደተጀመረ ይረዳል ዘፍጥረት ሶስት አስራ ሰባት እስከ ሀያ ሶስት ላይ ያለውን በማንበብ እርሻ ከየት እንደጀመረ ግብርና ህይወት በተጨማሪም ደግሞ ምንድን ነው። በተጨማሪ መሬቱን ሁልጊዜ በየአመቱ ከማረስ ይልቅ በጥቂቱ አመታት በኋላ ለአንድ አመት እዳሪ እዳሪ በማድረግ ወይም ሳያርሱ ሳይዘሩ በማቆየት ትምህርት ከዛሬ ሶስት ሺህ አምስት መቶ ዓመታት በፊት በዘመነ ሙሴ ከነበሩ የተሰጠው መመሪያ አለ። ስድስት ዓመት ምድሪቱ ምድሪቱን ዝራ፣ በሰባተኛው ዓመት ግን ተዋት አሳርፋትም። ዘፍጥረት ያስወሳሰር ያውም በሳይንሳዊ ትምህርት ላይ እንደምታዩት ብዙ ጊዜ ለም አፈር መሬት ለምነቱን አጣ እየተባለ ተፈራርቆ ሊዘራ ምናም ምናምን ይላል። ግን ይህንን እግዚአብሔር ሰቶታል። መሬትን ስድስት ጊዜ ለተከታተ ጊዜ ዘርቶ በሰባተኛው ግን ማሳረፍ እንዳለበት የማለት የ የአፈር ለምነቱ ተጠርጎ እንዳሄድ ተጨማሪ ደግሞ ታንድ ዓመት ረፍት በኋላ ሲዘረው አዝሪቱ እንዲያምር ቡቃየውም ጥሩ እንዲሰጥ የሚያስተምርበት ነው። ስለዚህ መጻፍ በመንበብ እነዚህ ሁሉ ጥቅም ልናገኝ እንችላለን ነው። ምድሪቱ በሰባተኛው ዓመት ማረፏ ለቀጣዩ የትምህርት ዘመን በቂ ለማፈር ለማከማቸት ይረዳል። ይህም በዘመኑ የአስተራርስ ዘዴ የሚደገፍ ሲሆን የጥበቡ ምንጭ መጽሐፍ ቅዱስ ነው። አንዳንድ ሀገሮች፣ ኢትዮጵያን ጨምሮ የሚጠቀሙበት እህልን ለችግር ወቅት የማከማቸት ዘዴ ጥበበኛው ዮሴፍ ወልደ ያዕቆብ ያስተማረው ነው። ይህ ደግሞ ቁጠባን ማለት ዘፍጥረት 41 እስከ 5። ሌሎች የስራ ዘርፎችን በተመለከተ መጽሐፍ ቅዱስ ብዙ የሚናገረው ነገር አለው። በዚህም በስራ መጽሐፍ ቅዱስ ለሰው ልጆች ከዘላለም ወድነት ምርነቱ ይጠቅማል። ለሰው ልጆችን ስራ የጥበብ ምንጭ መሆኑን እንገነዘባለን። ስለዚህ መንፈሳዊ ህይወቱን ብቻ ሳይሆን ዓለማዊ በስጋ እንኳን እንዴት መመራት እንዳለብን መጽሐፍ ቅዱስን በማንበብ ይጠቅማል ማለት ነው። በሁለተኛ ደረጃ ደግሞ የእግዚአብሔርን ትእዛዝና ፍቃድ ለመወቅ ነው። መጽሐፍ ቅዱስ እግዚአብሔር ለሰው ልጆች የሰጠው ህግ የሚያስረዳ በመሆኑ ይህን ሚስጥር ለብርሃን ልጆች የሚገልጥ መምህር ነውና ጥቅሙ እጅግ የላቀ ነው። እኔ ያዘዝኋችሁትን የአምላካችሁን የእግዚአብሔርን ትእዛዝ ትጠብቃላችሁ እንጂ ባዘዝኋችሁ ቃል ላይ አትጨምሩም፣ ከእርሱም አታጎድሉም በማለት ከምድርና ከንቀላቀል እግዚአብሔርን ትእዛዝና ፍቃድ ያሰውቀናል ዘፍጥረት አራት ሁለት ላይ ስለዚህ ጌታ አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሀሳብ ውደድ። ታላቂቱና ፊተኛቱን ትእዛዝ ይህች ናት። ሁለተኛቱ ይችም ትመስላለች፣ እርሷን ባልንጀራ እንደ ነፍስህ ውደድ የምትለው ናት በሚለው ቃል እግዚአብሔር ትእዛዝ ያሳውቀናል። ማቴዎስ 22 ከ37 እስከ 39 ፍቃዱን አስመልክቶ ደግሞ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪገልጥ ድረስ ዓለሙን እንዲህ ወዷልና፣ ዓለም በልጁ እንዲድን ነው እንጂ ዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና ይላል ዮሐንስ ሶስት አስራ ስድስት ላይ። ስለዚህ መጽሐፍ ቅዱስ ትእዛዝ ፍቃድን ለእግዚአብሔር የእግዚአብሔርን ትእዛዝና ፍቃድ ለማወቅ እግዚአብሔር ምን አዘዘን፣ እግዚአብሔር ምን ሰጠን፣ እግዚአብሔር ምንድን ነው ከኛ የሚፈልገው የሚለው ነገር ለማወቅ መጽሐፍ ቅዱስ የግድ መሰረታችን ነው። ስለዚህ ነው ኦርቶዶክሳዊ እኛ መሰረታችን የምንታችን መሰረት መጽሐፍ ቅዱስ ነው የምንለው። ስለዚህ ከመጽሐፍ ቅዱስ ሲወጣ ይዘለለ ምንም ነገር የምናደርገው ነገር የለም። ያልገባቸው ሰዎች ከመጽሐፍ ቅዱስ የለም እንደዚህ ሊሉ ይችላሉ። መጽሐፍ ቅዱስ ሲጠቀለል አምስቱ አእማደ ምስጢር ይሆናሉ፣ ሲተነተኑ ደግሞ ሰማንያ አንዱ መጽሐፍ ብለን እንቀበላቸው ማለት ነው። በሶስተኛው ስለ እግዚአብሔር መግቦትና ህልውና ለማወቅ መግቦት ማለት ስልጣን፣ አገዛዝ፣ ጥበቃን ያጠቃላል የሚያጠቃልል ቃል ሲሆን መጽሐፍ ቅዱስ ስለ እግዚአብሔር ስልጣን በሰማይና በምድር በባህርና በጥርቆች ሁሉ እግዚአብሔር የወደደውን ሁሉ አደረገ ይላል መዝሙር 134 ቁጥር 6 ላይ። በተጨማሪ እጁንም የሚከለክላት ወይንም ምን ታደርጋለህ የሚል የለም ሲል እግዚአብሔርን ስልጣን ያሳያል። ዳንኤል 435 ነፍሴን ደግሞ አነሳት ዘንድ አኖራለሁና እኔ በፍቃዴ አኖራታለሁ እንጂ ከእኔ ማንም አይወሽዳትም። ላኖራ ስልጣን አለኝ ደግሞም ላነሳት ስልጣን አለኝ ያለውም ስልጣኑን የሚያስረዳ ነው። ዮሐንስ 10፥17 ላይ እንደምናየው ማለት ነው። ስለዚህ ይህም እግዚአብሔር ስልጣን እንዳለው ገዥ እንደሆነ፣ ያለሱ ፍቃድ ምንም ነገር ማድረግ እንደማይቻል መጽሐፍ ቅዱስ በማንበብ እንግዲህ ለእግዚአብሔር ተገዥ መሆናችን የሚመራ ነው። ስለ ገርነቱም እግዚአብሔር ዙፋኑን ዙፋኑን በ በሰማይ አዘጋጀ መንግስቱንም ሁሉ ትገዛለች በማለት እግዚአብሔር የሁሉ ገዥ መሆኑን ያሳያል መዝሙር አንድ መቶ ሁለት ብፁና ብቸኛው የሆነ ገዥ የነገስታት ንጉስና የጌቶች ጌታ ሲልም እግዚአብሔር ገዥነቱን የሚያመለክት ነው። አንደኛ ጢሞቴዎስ ምዕራፍ ስድስት ቁጥር አስራ አምስት ላይ በተጨማሪ በጉ የጌቶች ጌታና የነገስታት ንጉስ ስለሆነ እርሱን ድል ይነሳል እርሱን ድል ይነሳል ይላል ራዕየ ዮሐንስ ማለት ነው። የጌቶች ጌታና የነገስታት ንጉስ ስለሆነ በጉ የተባለው ክርስቶስ ማለት ነው። የእግዚአብሔር ጥበቃ አስመልክቶ መጽሐፍ ቅዱስ እንዲህ ይላል የእግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል መዝሙር አንድ መቶ ሀያ ስድስት ቁጥር አንድ ላይ እንዲሁም እስራኤልን የሚጠብቅ አያንቀላፋም ይላል እግዚአብሔር እረኜ ነው የሚያሳጣኝም የለ በማለት ቅዱስ ዳዊት ስለ እግዚአብሔር ጠባቂነት ተናግሯል መዝሙር ሀያ ሁለት አንድ ላይ እንዲሁም ነፍሴን ወደ መንጋ የምትመራ የእስራኤል ጠባቂ ሆይ አድምጥ ብሏል። መዝሙር ሰባ ዘጠኝ ቁጥር አንድ ላይ ቅዱስ ዳዊት እግዚአብሔር በፈጠረው ፍጥረት ሁሉ የሚያደርገውን እንክብካቤ ለምድርም ዝናብን ያዘጋጃል፣ ሳርን በተራሮች ላይ ያበቅላል፣ ለምለሙንም ለሰው ልጆች ጥቅም ለሚጠቅሙ ለሚጠሩት ለቁራዎችም ጫጩት ለእንስሶችም ምግባቸውን ይሰጣል በማለት ይገልጿዋል። መዝሙር አንድ መቶ አርባ ስድስት ከቁጥር ስምንት ላይ የዚህ ዓለም ፈጣሪና መጋቢ እርሱ ብቻ መሆኑን መጽሐፍ ቅዱስ እንደሚያስተምር ነው ማለት ነው ትግስተኛው አባት ኢዮብም በባህርም በየብስም ብዙ የአይነት ፍጥረታት ፈጥሮ የሚያስተዳድር እግዚአብሔር ብቻ እንደሆነ ይናገራል ኢዮብ 39፥1-30 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉን ድንቢጦች በአምስት ሳንቲም ሳንቲም ይሸጡ የዓለምም ከእርሱም አንዲቱ ያላባታቸው ፍቃድ ወደ ምድር አትወድቅም፣ በማለት ለእያንዳንዱ ፍጥር እያንዳንዱን ጥበቃ አስረድቷል ማቴዎስ አስር ሀያ ዘጠኝ ላይ። ስለዚህ መጽሐፍ ቅዱስ በጣም በጣም ዘርፈ ብዙ የሆነ ጠቀሜታ አለው ማለት ነው። ስለዚህ መጽሐፍ ቅዱስ ስናነብ ብዙ ጥቅም አለው ለነፍስ ለስጋ። ግን ብዙዎቻችን ብናነብም የምንተረጉመው የምንረዳውም በራሳችን መንገድ ለራሳችን ለስጋ በተመቸ መንገድ ስለሆነ ብዙዎቻችን ሳንረዳው እና ሳንገነዘበው እንቀራለን። አባቶችን ማንጠይቅም እኛም ለማንበቡ ፍቃደኞች ስላልሆን መጽሐፍ ቅዱስን አናውቀውም ማለት ነው። ግን መጽሐፍ ቅዱስ በማንበብ መጽሐፍ ቅዱስን በመረዳት እነዚህን እና የመሳሰሉ ዘርፈብዙዎችን ማወቅ ይቻላል። ቻናሉን ሰብስክራይብ፣ ላይክ፣ ሸር በማድረግ ተቀላቀሉ። ቀጣይ የምትፈልጉትን ጥያቄ ደግሞ እንደዚሁ እንድንነጋገርበት በዩቱብ ቻናላችን ተዋህዶ ብርሃን በሚለው እየገባችሁ ኮሜንት ላይ ጻፉ። የይሰራልን የማለት ማለት ነው ብላችሁ መጠየቅ ትችላላችሁ። እኛ ቅዱሳን አባቶችን ታላላቅ የቤተክርስቲያን ሊቃውንትን እና ቤተክርስቲያን አስተምሮቿን እየጠየቅን መጻሕፍትስ ምን ይላሉ የሚለውን ሃይማኖተ አበውንም እያየን እንመልሳለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።